ጅቡቲ የተነሱ አራት ጀልባዎች ተገልብጠው መቶ ሰማንያ አንድ ኢትዮጵያውያን ጠፉ። የዓለም የስደተኞች ድርጅት አይኦኤም እንደገለጸው ጀልባዎቹ ከጅቡቲ ተነስተው ወደ የመን እየተጓዙ ነበር። አራቱም ጀልባዎች ጉዞ የጀመሩት ትናንት ሐሙስ ምሽት ላይ ሲሆን በወቅቱ የተነሳው ኃይለኛ ነፋስ ጀልባዎቹን እንደገለበጣቸው አስረድተዋል። ከአራቱ ጀልባዎች ሁለቱ የተገለበጡት ጅቡቲ አቅራቢያ መሆኑን የገለጸው አይኦኤም በዚህኛው አደጋ ሁለት ስደተኞች ሞተው አስከሬናቸው መገኘቱን አስታውቀዋል። ቀሪዎቹ በጀልባው ላይ ተሳፍረው የነበሩት ስደተኞች በሙሉ በህይወት መትረፍ መቻላቸውንም ገልጸዋል። ሶስተኛው ጀልባ ከጅቡቲ ተነስቶ ጉዞ ከጀመረ በኋላ በደቡባዊ ምዕራብ የመን ታኢዝ ግዛት ክልል ውስጥ ሲደርስ መገልበጡን ያስታወቀው ድርጅቱ በዚህኛው ጀልባ 31 ኢትዮጵያውያንና ሁለት የመናውያን የጀልባው አሽከርካሪዎች እንደነበሩ አስረድተዋል። አራተኛው ጀልባም የተገለበጠው በዚሁ አካባቢ ሲሆን መቶ ሃምሳ ኢትዮጵያውያንና ኢትዮጵያውያንና አራት የመናውያን የጀልባውን አሽከርካሪዎች አሳፍሮ እንደነበር ጨምሮ ገልጸዋል። በመሆኑም በሶስተኛውና አራተኛው ጀልባ ተሳፍሮ የነበሩት መቶ ሰማንያ አንድ ኢትዮጵያውያንና አምስት የመናውያን የጀልባው አሽከርካሪዎች እስካሁን እንዳልተገኙ። እነዚህ እጅግ በጣም አሳዛኝና ልብ ሰባሪ መርዶ በየጊዜው የኢትዮጵያውያኖች ማብቂያ የሌለው የኢትዮጵያውያኖች ሰቆቃ በየጊዜው እንሰማለን። ነገር ግን ማብቂያው መቼ ነው? መቼ ነው? ጥሩ ነገር የምንሰማ የሚባለው ነገር ግን ህልም ነው ማለት ነው። ማብቂያ የሌለው እንግዲህ የኛ ኢትዮጵያውያኖች ለቅሶና ሰቆቃ ሁልጊዜም በየጊዜው እየሰማን እያየን ነው። አሰላሙ አሌኩም ወራህመቱላሂ በረካቱ ውድና የተከበራችሁ የሀያት ፋሚሊ ቤተሰቦች እንዴት ናችሁ? በያላችሁበት የዓለም ዳርቻ ሰላማችሁ ይብዛልኝ እያልኩኝ እንግዲህ ዛሬም በአዲስ ቪዲዮ መጥቻለሁ። ዛሬ መጣሁበት ቪዲዮ ግን እጅግ በጣም አሳዛኝ ልብ ሰባሪ የሆነ መርዶ ነው። ሁላችሁም ተመልክታችሁት ከሆነ እንግዲህ ብዙ ኢትዮጵያውያኖች በባህር በየመን ጀልባ በመገልበጡ ምክንያት ብዙ ኢትዮጵያውያኖች ወደ 181 ኢትዮጵያውያኖች ህይወታቸውን እንዳጡ ወይም ደግሞ እንደጠፉ እንደጠፉ እየተነገረ ነው ያለውና እኔ እንግዲህ ሰሞኑን እያየን ያለነው ነገር በጣም ነው የሚያሳዝነው። ውድ ቤተሰቦቼ እንግዲህ 181 ኢትዮጵያውያን ጣፍተዋል ድምጥ ማጫቸው ጠፋ፣ ጀልባ ተገልብጦ እየተባለ ነው። ካስታወሳችሁ በቅርቡም እንደዚሁ ብዙ ኢትዮጵያውያኖች ህይወታቸውን ያጡ፣ ጀልባ ተገልብጦ ህይወታቸውን ያጡ ብዙዎች ናቸው፣ በቅርቡ የተሰማ ነው። እና በየጊዜው ነው ይህን ነገር የምንሰማው የምናየው ማለት ነው። ግን መቼ ነው የሚያበቃው? የኛ በቃ ይሄ ሰቆቃ መቼ ነው የሚያበቃው የሚባለው ነገር ግን ህልም ነው ማለት ነው። ወጣቱም ሀገራችን አሁን ካለችበትም ሁኔታ አንጻር ስደትን አማራጭ አድርጎ ተሰድጄ መለወጥ ይሻለኛል ብሎ ስደትን አማራጭ አድርጎ በህገ ወጥ መንገድ በባህር ጉዞ ይቀጥላል። ካሰበትበት ሳይደርስ ደግሞ ባህር ላይ የትም ያሳቀለብ ሆኖ እየቀረብ ብዙውን እያየን ነው። ሆነ ይህ ነገር ተፈጠረ ሲባል ያን ዛሬ ለምሳሌ አሁን የጀልባ ተገልብጦ ብዙዎች ጠፉ ተባለ። የብዙ ቤተሰቦች አለቀሱ፣ ውስጣቸው ደማ። ይሄን ነገር አይቶ ግን ነገ ወጣቱ ስደትን አያቆምም። እንዳልኳችሁ አሁን ላይ ሀገራችን ካለችበት ሁኔታ አንጻር ከሰላም አንጻር ስደትን አማራጭ አድርጋል። እንደገና ደግሞ በህገ ወጥ ደላሎች ግፊት እየተፈጠረ ያለው ነገር ሁሉ እውነት እውነት ሁሉ በቃ የማይመስላችኋሉ። እና ህገ ወጥ ደላሎች ራሳቸው የሚያገኙትን ገቢ እንጂ እየላኩት ያለው ሰው በምን ሁኔታ ላይ ነው፣ ከምን ደረስ የሚለው ነገር ያሳሰባቸው አይመስለኝም። እና ግን መቼ ነው የሚያበቃው? መቼ ነው ይሄ የኛ ሰቆቃ ሁልጊዜ ጊዜ በቃ የሰው ነፍስ እንደ ቀላል በቃ እንደ ቀላል ይሄን ያክል ህዝብ እየጠፋ ይሄን ያክል መቶ ሰማንያ አንድ ሰው ባንድ ጊዜ ማለት ቀላል ነው እንዴ? አስባችሁታል። እና መቼ ነው የሚያበቃው? በቃ የኛ ሰቆቃ ማብቂያው መቼ ነው የሚባለውን ነገር በቃ ሳስብ እኔ ይጨንቀኛል፣ እውነቱን ስነግራችሁ ማለት ነው። እና አንደኛ ዋንኞቹ ህገ ወጥ ደላሎች ናቸው። እንንጃ ብቻ ይሄ ህገወጥ ደላሎች መቼ እንደሚያቆሙ አላቅም። መቼ እነሱ ማስቆም እንደሚቻል ማለት ነው። ሰው እያለቀ ነው። እውነት ለመናገር ወጣቱ በቃ ወጣቱ የትም ባህር ውስጥ እየቀረ ነው። ሬሳውን ጋር በማይገኝበት መንገድ ማለት ነው። ጠፋ ጠፋ ተብሎ በቃ የሰው ልጅ እንደቀላል ባህር ውስጥ ሰጥሞ ይቀራል። ነገም ሌላ ነው። መቼ ነው ይሄ ሰቆቃ የሚያበቃው? እጅግ በጣም ነው ልብ የሚሰብረው ወላሂ። ባካችሁ ይህንን ቪዲዮ እየተከታተላችሁ ያላችሁ ኢትዮጵያውያን ወንድሞች ወንድሞቼ ሁላችሁም ቪዲዮውን ሼር በማድረግ ተባበሩ። ህገወጥ የሰዎች አዘዋዋሪዎች በሰው ህይወት ቁማር መጫወታቸውን ቀጥለዋል። እንግዲህ ይህንን ግዴለሽነታቸው ደግሞ የንጹሃን ዜጎች ህይወት እየቀጠፈ ይገኛል። በሰሞኑ ማለትም በእለተ ሐሙስ የተገለበጡ ሁለት ጀልባዎች የየመን ሲቪል አቪየሽንና ሜትሮሎጂ ከባድ ማዕበል መኖሩን እያሳወቁ እያለ ነው በግዴለ ሽነት ጭነው የላኳቸው ማለት ነው። ስለዚህ አሁንም ከባድ ማዕበል አለ። በዚህ ሰዓት የሚጫኑ ዜጎች ምናልባት ከባህር የመውጣት እድላቸው አጭር ነው። ስለዚህ እባካችሁ ይህንን ቪዲዮ ለሁሉም እንዲደርስ አሁንም ሁላቸውም ሼር በማድረግ ተባበሩ። አመሰግናለሁ። ለዚህ ሁሉ መንስኤ ህገ ወጥ ደላሎች እንደሆኑ ብዙ ጊዜ ይነገራል። ግን እነሱን ማስቆም እስካሁን ድረስ በቃ በዛ መንገድ የሚመጡ ሰዎች እየበዙ እንጂ እየቀነሱ አይደለም። ለምን? በጣም ነው ኮ የሚያሳዝነው ውድ ቤተሰቦቼ እና እኔ በቃ ሌላ ምንም ማለት አልችልም። ነገር ግን ህይወታቸውን ላጡ ወገኖቻችን ለቤተሰቦቻቸው መጽናናትን እንመኛለን። ግን ይህ ህገ ወጥ ጉዞ ይብቃ። እንዴትስ ነው የሚያቆመው? ማቆሚያውን ይህ ህገ ወጥ ጉዞ የሚያቆምበትን ሀገራችንም ሰላም የምትሆንበትን ቀን አላህ ያቅርብልን ነው የምለው። እንግዲህ ዛሬ ብዙ ረጅም ቪዲዮ አይደለም የመጣውበት እውነት ለመናገር በጣም ነው ያዘንኩት። ማለት በየጊዜው ነው ይሄን ነገር የምንሰማው፣ ግን ማቆሚያ የለውም። በቃ በየጊዜው እያየን እየሰማን፣ ሰው እንደ ቀልድ እየተቀጠፈ፣ ሰው እንደ ቀልድ እየረገፈ፣ የትም ባህር ውስጥ ዘመድ አዝማድ እንኳ እሀይ ብሎ እንኳ እንዳይቀብረው የትም ያሳቀለብ እየሆነ እያየን ግን ይህ ነገር በቃ መቼ ነው የሚያቆመው የሚለውን ነገር ሳስብ በቃ በጣም ነው የሚከብደኝ። እና ብቻ ፈጣሪ ከይሮ ነገር ይምረጥልን ነው ማለትም ወደው